ህ መሄድበት አድራሻ ሲጠፋው አድራሻም ፍለጋ የሆነ ቦታ መሄድ አይቀርም እና እኔ ኪዳነ ምሕረት አመረኖ የሚያውቀው አለ ገርጂ ማርያም ቤተክርስቲያን። በቃ የኔ የህይወቴ ትልቁ መስመር የጀመረው ገርጂ ማርያም ቤተክርስቲያን። እኔ አሮ እንዴት አድርጌ እንደማስረድ አላውቅም፣ ግን የሆነችውን ባጭሩ ልንገርግ። ድብር አለኝና ከእንቅልፌ ተነስቼ መኪና አስነሳሁኝና ገርጂ ሄድኩኝ እና ቁጭ አልኩኝ። መኪና ውስጥ ቁጭ ብዬ ማየት ጀመርኩኝ። በቃ ዝም ብዬና ወርጄ ከመኪናው ደግሞ ስሄድ የሆኑ እንትን የመነኩሴ ልብስ የለበሱ ፂማቸው በጣም የሚያምር ምናምን በር ላይ ቁጭ ብለዋልና እና ና አስት ያሉኝ ማለት ነው ቤት አባ አልኳቸው እና ቁጭ በላሉ። ከዛ ለአንተም ጥያቄ ይሄ መልስ ይሆናል ምን አሉኝ፣ ብዙ ነገር ካወራም በኋላ ስለ ስራ ስለሌነት ከነገርኳቸው በኋላ ሙዚቃ እንደምሰራ እና ታዋቂ ሰው እንደሆንክ ስነግራቸው በርታ፣ ስራ ነው እሺ፣ ልጅ ያሉኝ ማለት ነው። ከዛ ግን ምን ብለው ጠየቁኝ፣ ልጅ፣ የሰው ልጅ የእድሜ ጣሪያው ስንት ነው አሉ። እኛ፣ አባት፣ ማለት ሰባ እንደው ሰማንያ ሄደ ከተባለ ሰባ እና ሰማንያ ስላቸው ሳቁና፣ ምን እንዳሉኝ ታውቃለህ? የሰው ልጅ የእድሜ ጣሪያው አሁን ነው። ምክንያቱም አንተ ከዚህ ስትወጣ ምን እንደምትሆን አታውቀውም። ስለዚህ የእግዚአብሔር መንግስትም ልክ እንደዚህ የቀረበች ነች እና በቻ ብቻ አልሳ ገባ ምናምን ብለው ቀስ ብለው በዘዴ ነገሩ። ከዛም በርታሽ በስራ አሉ ገባ ይሄ ማለት ምን ማለት መሰለ እንካ ግን አትንካ እንደማለት ነው። እንካ ብለው ይሰጡና ግን አትንካ ገብተዋል። አሁን እሳቸው የእድሜን ጣሪያ ነገሩ። ዛሬ ልሙት ነገ ልሙት አላውቀውም። ግን ምን አደረጉ እንዴት መሄድ እንዳለብኝና የሚያስፈራ ነገር አደረጉ ን ምን ሆነ? ቀጥታ ወዴት ሄድኩኝ? ወደ ቤት መኪና ውስጥ ሆኜ እንዴት ልንዳው የእድሜ ጣሪያ አሁን ነው ገባ። ብሞትስ? እንዲ በቃ ጥያቄ ውስጥ ገባው። ከዛ እኛን አባት አባ ለምንድን ነው እንደዚህ እንድጨነቅ ያደረጉኝ? ብዬ ልጠይቃቸው ወደ እምትን መጣ። ወደ ቤተክርስቲያን ተመልሼ ስገባ አጠዋቸው የነበሩበት ቦታ አሁን ዘበኝውንም ጠየኩት። ዞር ዞር ቢያጣ መጨረሻ ላይ እዛ ቦታ ላይ አንድ ሰው ስላየው ስለነበረ አባ አልኳቸው፣ እዛ ጋር የነበሩት እዚህ ጋር አንድ መነኩሴ የነበሩ እኔ ቁጭ ብዬ የጠየቅኳቸው ማለት እያወሯቸው የነበር ስላቸው፣ አረ እዚህ ጋር እኮ አንተ ብቻህን ነበር የነበርከው ብቻህን ነው እና እዚህ ጋር ማንም አልነበርም። አረ የሆነ የመነኩሴ ልብስ የለበሱ አባት ሲማቸው፣ እንደዚህ የሚያምር አይ፣ ማንም አልነበርም። ይስ ዴር ሳምቲንግ ገባ፣ እና እግዚአብሔር ሲወድ እንደዚህ ነው የሚያደርገው። ሶ የወደደኝን እግዚአብሔር ከዚህ በኋላ እንዴት ላስቀይመው እችላለሁ? በኑሮዬ ላስቀይመው እችላለሁ? ላላስደስተው እችላለሁ? ቢካዝ ሙሉ ሰው አይደለም ማለት ሙሉ አይደለሁም። ስለዚህ ምንድነው ማድረግ ያለብኝ? በምችለው ነገር እግዚአብሔር በማይቀየምበት እግዚአብሔር በማይከፋበት መንገድ ህይወቴን መምራት ነው ያለብ። የመጀመሪያው የመጀመሪያው የሰው እንባ እንዲኖርብኝ አልፈልግም፣ በተለይ ደግሞ የሴት ልጅ እንባ። ሁለተኛው የሰው ገንዘብ እንዲኖርብኝ አልፈልግም። ሶስተኛው ደግሞ የእናት እርግማ እንዲኖርብኝ አልፈልግም። እነዚህ ሶስቱ ላይ እግዚአብሔርን አገኘዋለሁ። በቃ በእንደዚህ አይነት ህይወቴን ለመቀጠል ነው የወሰንኩት። ሰራለሁን ባለችኛ አመሰግናሉ ባይዘዌ በጣም በቃኝ የምል ሰው ነው። አካውንቴ ላይ መቶ ሺህ ብር ካለ ወይኔ ምን እግዚአብሔር ምን ሊያመጣብኝ ይሆን ላለሁ እና በበሽታ እንዳይጠፋ ፈራለሁ። ታመሜ ያ ብር ታምሜ ለህክምና እንዳይውል ፈራለሁኝ። ባዶ ስሆን ሰላም አለ ገባ ሰው አካውንቴ ውስጥ አሁን አምስት ሺ ብር አራት ሺ ብር ሲኖር ደስ ይለኛል። በቃ ሰላም ሆናሉ ቢከዝ ቢረበኝ በላለሁኝ ብዬ ነው ማስበው። ገባ የሰው ልጅ መጽሐፍ ቅዱስ ላይ ማን እንዳለው አላውቅም፣ ግን አንድ ነገር ትዝ ይለኛል። አብዝተህ አትስጠኝ እንዳልፈታተን፣ አብዝተም አብዝቼም እንዳልቸገር አድርገኝ። ምክንያቱም እርቦኝ በሆዴ እንዳሉ እንትን እንዳለ ኖርማሊ ይሄ ዲፍኔሽን ነው። እሺ የምነግርህ እና አንዳንድ ጊዜ ሲርበን ለሆዳችን ብለን አሁን ለምሳሌ ብዙ ሆዳደሮች አሉ ለሆዳቸው ብለው ፈጣሪያቸውን የሚሸጡ ገብቷላ። ሀብታም ሲሆኑ ደግሞ የሚያደርጉትን ስለማያጡ በዝሙትና በዘፈን በስካር የሚወድቀዋል። ይሲ ሁለቱም ውስጥ መግባት አልፈልግም። እንዳይርበኝ እንዳልጎሳ፣ እኮ በቃ ከዚህ ውጭ ምንም ነገር አልፈልግም። አሁን ዘንጬ ነው የምኖረው፣ እግዚአብሔር ይመስገን። በጣም ደስተኛ ነኝ። በጣም ከዚህ ውጭ ምንም የምፈልገው ነገር የለም። አም ሃፒ ራይት ነው። በጣም በጣም ደስተኛ ነኝ። የገንዘብን ጥግ እስከ ጥግ ድረስ አይቼዋለሁ። ኢሚሊየንስ ማለት ነው። የዝናን ደግሞ ካልክ አቤል አልማዝ ብለህ ዩቲዩብ ላይ ግባ እስኪ በቃ ድረስ ታየዋለህ። ባረ በነገራችን ላይ እዚህ ላይ የምነግርህ ሰይፉ ፋንታሁንን እንቢ ያለ ብቸኛ ሰው እኔ ብቻ ነኝ፣ ኢንተርቪው ጥጋቤ ማለት ነው። ገባህ? ይህን ያህል ነበርኩ። ግን ያ ክብር አሁን ካለሁበት ግን አይበልጥም።